ሚባል ቅዱስ ያሬድ ስለ እግዚአብሔር ቅድስና፣ ስለ ሰንበት ቅድስና፣ ስለ ጾም ቅድስና፣ ስለ ቤተ ክርስቲያን ቅድስና፣ ስለ መስቀል ቅድስና እንዲሁ ደግሞ ሰው እንዴት እንደሚቀደስና እንዴት መቀደስም እንዳለበት የሚጠቁሙ ክፍሎች ስላሉ ይሄንን በመውሰድ ቅድስት ኦርቶዶክሳዊት ቤተክርስቲያናችን ሁለተኛ ሳምንቱን ቅድስት ብላ ሰይማለች ማለት ነው። ስለዚህ በዚህ ወቅት ንባባቱን ቅድስትን የተመለከቱ ናቸው። ምንድን ነው ቅድስት ማለት ምን ማለት ነው የሚለውን ስንመለከት ቅድስት ማለት እንግዲህ ቅዱስ የሚለውን ስንወስድ ቅዱስ ማለት ልዩ ማለት ነው። ስለዚህ ቅድስት ስንል የተለየች ማለታችን ነው። የተለየች ማለታችን ነው። ግን እንደ በአጠቃላይ ስለ ቅድስና ስናይ ቅድስና ማለት ምን ማለት ነው ብንል ኃይል ማለት ነው። ከእግዚአብሔር የሚገኝ ምንጩ እግዚአብሔር የሆነ ማለት ነው ስለዚህ ከእግዚአብሔር የምናገኘው ነው ማለት ነው። አሁን የሰው ልጆች ቅዱስ የሚሆኑት ከእግዚአብሔር ባለ በሚገኝ ኃይል በሚገኝ ጉልበት ነው። ይህንን ማወቅ መገንዘብ ያስፈልጋል። ከእግዚአብሔር የሚገኝ ጸጋ ነው። እግዚአብሔር ቅድስናው የባህሪው ነው። እንዴት አወቅ ነው ቢባል ከግብሩ የተነሳ አውቀነዋል ማለት ለአባቶቻችን ለቅዱሳን አበው በተገለጠበት መንገድ ከግብሩ የተነሳ በጥቂቱ አውቀነዋል እንጂ አሁን እግዚአብሔር ቅዱስ ነው ስንል ቅድስናው እስከምንወሰን ነው። ቅድስናው ምን ማለት ነው? ራሱ ቅዱስ ማለት ራሱ እግዚአብሔር ሲቀጸል ለእግዚአብሔር ሲገባዋል የሚለውን ጥያቄ ብንጠይቅ መልስ አናገኝም። ይህን ማወቅ መገዘብ ያስፈልጋል። ስለዚህ ከግብሩ በተነሳ በጥቂቱ ባወቅ ነው ግን እግዚአብሔር ቅዱስ ነው እንላለን ማለት ነው። ሰዎችንም የሚቀድሰው እግዚአብሔር ነው። ስለዚህ እግዚአብሔር የሰዎች ሁሉ ቅድስና ምንጭ ነው። የመካናት ሁሉ ቅድስና ምንጭ ነው። የሰንበት ሁሉ ቅድስና ምንጭ ነው። የጾም ቅድስና ምንጭ ነው። የቤተ ክርስቲያን ቅድስና ምንጭ ነው። የመስቀል ቅድስና ምንጭ ነው። የሰው ቅድስና ምንጭ ነው። ይህንን ማወቅ መገንዘብ ያስፈልጋል።